ትመለሳለ ትመለስ ማለት አይ፣ ወደ አይምሮ ትመለሳለህ፣ አትመለስም ማለት እኔ አብርሃም የሄርሜላን የፍቅር ጥያቄ መቀበሉን አረጋግጫለሁ። ይሄ ማለት ነው። ሶ ይሄ ነገር ዛሬ ላይ የተከሰተ የሚመስላችሁ ሰዎች ካላችሁ ተሳስታችኋል ማለት ነው። ይሄን ነገር እነሱ ከዚህ ቀደም ሁሉንም ነገር ማለት ነው እቅድ አውጥተው ምናምን አስተካክለው እንዴት ለሩታም ለሕዝቡም እንዴት አድርገን እናደርሳለን ብለው ተመካክረው ያደረጉት ነገር እንደሆነ አሁን ላይ ሁላችሁም ልታውቁ ይገባል ማለት ነው። በቃ ይሄ እስከ ዛሬ ድረስ ሲያደርጓቸው የነበሩ ነገሮች በሙሉ ይህንን ነገር ለማፈንዳት ወይም ሄርሜላ ውስጥ ያለውን ስሜት ለሩታም ለሕዝቡም እንዴት አድርገን ይፋ ማድረግ አለብን ብለው አስበው አቅደው ተዘጋጅተው በሄርሜላ የሀምሳ ኬ ዝግጅት ላይ ይህንን ነገር እንትን ብለዋል ማለት ነው። አብርሃምም እዛ ጋር እንደማያውቅ ነገር ምናምን አይነት አክት ያ። ሳይነበረ ያ ፍጹም የተሳሳተ ነገር ነው ሁሉንም ነገር አውቀው አቅደውበት በትክክለኛው ጊዜ ያፈነዱት ቦምብ እንደሆነ ነው ሁላችሁም ልታቁ የሚገባው ማለት ነው እና ይሄ ነገር ከረጅም ጊዜ በፊት ሲዘጋጁበት የነበረበት መንገድ ነው ከሩታ ጋር በምን አይነት መንገድ ነው ልትለያይ የምትችለው ነገሮችን እንዴት አድርገ ነው መፍታት የምትችለው እንዴት አድርገ ነው ሌሎች ችግሮችን ሳትፈጥር ምናምን ወደ እኔ መምጣት የምትችለው የሚለውን ነገር ቀድመው ነው የጨረሱት። እነዚህ ልጆች በነገራችን ላይ የተፋቀሩት ዛሬ ላይ አይደለም። ይሄ ልጅ ባያፈቅራት ኖሮ የዚህን ያክል መስዋዕትነት ሊከፍልበት የሚችልበት ምንም አይነት ምክንያትም የለም። ወይም ለዚች ልጅ ፍላጎት ከሌለው የዚህን ያክል ቤቱ እስኪበጠበጥ የዚህን ያክል ከሚስቱ ጋር ትልቅ ችግር ውስጥ እስኪገባ ድረስ ዋጋ ሊያስከፍለው የሚችለው ምንም አይነት ምክንያት የለም እሷን ካላፈቅራት በስተቀር ማለት ነው። ሶ እስከ ዛሬ ድረስ እነዚህ ልጆች አለማቸውን ሲቀጩ ነው የቆዩት፣ አደለም እንደዚህ በድብቅ ምናምን ሲሆን ማለት ነው። ሁሉንም ነገር በተግባር ፊት ለፊት ሲያሳዩን አይደል እንዴ? ምንም አዲስ ነገር እኮ የለውም እና የፍቅር ጥያቄዋን ቀድሞን የተቀበለው እንዴት አድርገን ነው ለህዝቡስ፣ ለሩታስ ይሄንን ሰርፕራይዝ ልናረዳ የምንችለው ምናምን ብላችሁ ተዘጋጅታችሁበትን ያደረጋችሁት። ለዛ ደግሞ እንዲሆናችሁ ከአንድ ቀን በፊት ሄደ ልጅን ስጪ ምናምን ብለ ማለት ነው። ምክንያቱም ልጅህን እንደማሰጥህ ታውቃለህ። በዛ ግርግር ፈጥረ በዛ ግርግር ደግሞ ያቺ ግርግር ባለችበት አጋጣሚ ላይ ላይ ፍቅር ጥያቄውን አቀርባ አንተ ልትቀበል ማለት ነው። ሐሳባችሁ እንደዛ እንደሆነን የተረዳሁትና ከእናንተ በላይ የሚገርመኝ ግን እንደዚህ ከኋላችሁ ሆኖ አጅቦ ማለት ነው እንዴ! አንድ እንኳን ተው አብርሃም ስህተት እየሰራ ነው ተው፣ ይሄ ነገር ልክ አይደለም ብሎ ነገሮችን ፊክስ ሊያደርግላችሁ የሚሞክር ጓደኛ እንኳን የለም። አየ ምን አይነት ሰዎችን ከጀርባ እንደሰበሰብክ እኔ የማዝነው በእነዚህ ከኋላ ሆነው ሁሉንም ነገር በሚያደራጁ ልጆች ነው። በተለይ አቤል፣ እኔ እንጃ፣ በስማም ምን ብታደርገ ነው ልጅቷ የዚህን ያክል ማለት ነው እንዴ ቤቷ አስገብታ አስጠግታ አብልታ አጥጥታ ሁሉን ነገር ያደረገችልህ ልጅ የዚህን ያክል ማለት ነው? ከማንም በላይ ከሩት አጠገብ መቆም የነበረብህ አንተ ነበርክ። ሌሎቹ እንኳን በቅርብ ጊዜ ነው ወደ እነሱ ህይወት የገቡት፣ የምናቀው ማለት ነው። እና አንተ ነበርክ ነገሮችን ፊክስ ለማድረግ ከሩት አጠገብ እንደ ወንድም መቆም ያለብህ፣ እህቴ ምናምን እያልክ ምናምን አልነበር እንዲ እስከዛሬ ድረስ እኔ እንጃ እኔ ብቻ ማንነታችሁም በደንብ እንዳሳያችሁ ነው የሚሰማኝ ማለት ነው። በቃ ይሄ መንገድ ስተት እንደሆነ ታውቃላችሁ። ይሄ ልጅ የልጅ አባት ነው፣ ባለትዳር ነው። ሶ አንዲት ሴት መጥታ አፈቅርሃለሁ ስትል ከኋላ ቆማችሁ፣ እግዚአብሔርን እኔ ገረሙኝ እኮ እንዲህ እንዲህ እንዲህ ያሉ ምናምን የሆነ ትልቅ ነገር ሊፈጠር እንደሚችል አይነት ነገር ምናምን የሚያደርጉት አክት በጣም ነው የሚገርመውና እኔ ከተፈጠረው ነገር ባሻገር የእነዚህን ልጆች ማንነት በደንብ እንዳይን ያደረገኝና አንዳንዴ እግዚአብሔርን ከአጠገባችን ምን አይነት ሰዎችን መሰብሰብ እንዳለብን ሁላ ካላወቅን በጣም አደጋ ነው። እግዚአብሔርን እኔ ወደ ስህተት መንገድ ሲተው ተመለስ የሚለኝን ሰው ከአጠገቤ ማሊስ ከሆነ ጃስ ጃስ እያለ ጉድጓድ ውስጥ ልገባ ስል ከኋላ ነው የሚገፋፋኝን ሰው ይዤ የሚሄድ ከሆነ መጨረሻ በምንም አይነት ሁኔታ እኮ ሊያምር አይችልም እና አብርሃምን መጨረሻ በእንደዚህ አይነት ሁኔታ እየቀጠልክ ሊያምር እንደማይችል ሁላችንም ጠንቅቀን እናውቃለን። እናንተ ሲጀምር ያቀዳችሁትን እቅድ በሙሉ ማለት ነው እዚህ በፎቶ ላይ የምት መለከቷት የሄርሜላ ጓደኛ አንድ በአንድ ሁሉንም ነገር ተናግራለች እና ምናልባትም ነገሮች የሚስተካከሉ ከሆነ ሌላ ችግር እንዳይፈጥር ብዬ ነው ሁሉንም ነገር ይዤ ዝም ያልኩት። እናንተ እቅዳች ምን እንደሆነ፣ አንተ የዛን ጊዜ ወደ ውጭ ወጥተ ከተመለስክ በኋላ ነገሮችን እንዴት ስታስተካክሉ እንደነበር፣ ከሩታ መውለድ በኋላ በምን አይነት መንገድ እንደዚህ ያቀዳቻቸው ነገሮች እንደምተገብሩ አንድ በአንድ ማለት ነው። ሁሉም መረጃዎች ቀድመው እጃችን ላይ ገብተዋልና ምናልባትም በናንተ መሃል ያለው ነገር የሚስተካከል ከሆነ ይሄ የወጣው መረጃ አደጋ ላይ ስለሚጥል ብለን ነው ዝም ልጅቷ አንድ በአንድ ሁሉንም ነገር ተናግራለች። በነገራችን ላይ ማለት ነው ያቀዳችሁ እቅድ ምን እንደሆነ እንዴት አድርጋችሁ ድጋሚ፣ በነገራችን ላይ እዛ ሄዳችሁ የሆኑ የሆኑ ነገሮችን አስተካክላችሁ እንደተመለሳችሁ እናውቃለን። ከዚህ ጀርባ ደግሞ በዋናነት ሆኖ ይህንን ነገር እያሳለጠ ያለው ብሩክ እንደሆነ፣ ከዚህ በተጨማሪም አቤል እዚህ ጉዳይ ውስጥ በደንብ እንዳለበት ጭምር እያንዳንዱን ነገር ሰምተናልና መጨረሻውን እኔ ብለን ነበረ ዝም ያል ነው በቃ፣ የዚህ ነገር መጨረሻ ምንድነው ብለን ነበረ። ሁሉንም ነገር በትግስት ስናይ የነበረውና ከሰማነው የተለየ ነገር አላየንም። እስካሁን ድረስ የምሬ ነው ምላችሁ፣ እኔ ከሰማውት የተለየ ነገር እያየውኝ አይደለምና፣ እያንዳንዷን ነገር በሂደት ነው እየተከተሉ ያሉት። ከዛ ውጪ መናገር የምፈልገው ነገር ሩታን የምትገፋፉ ሰዎች ተደፍረሻል፣ ተንቀሻል ምናምን ምናምን እያላችሁ ልጅቷን ወደማይሆን መንገድ እንድትሄድ የምታነሳሷት ሰዎች እረፉ ሲጀመር ይሄ ልጅ ፈልጓት ወደ ህይወቷ ካልመጣ በስተቀር ምንም ሊጠቅማት አይችልም። እንደዚሁ እየጎዳ እያስለቀሳት ይሄዳል እንጂ ምንም ሊጠቅማት አይችልም። እና አሁን ላይ እሷ የያዘችው መንገድ አለና ከዛ መንገድ ልታስተጋጉሏት የምትሞክሩ ሰዎች እኔ ትላንትናም ተናግር ያለኝ እኮ ይሄ ልጅ መታረም ካለበት መታረም አለበት፣ በህግ ስር ሆኖ በህግ ጉዳዩ ተይዞ ምን አይነት ስህተት እንደሚሰራ ምን አይነት ስህተቶችን እንደሚያደርግ በደንብ መታየት አለበት። አያስቀጣው መብቱ ነው ምናምን የምትሉ ሰዎችም አላችሁ ኖ ትዳር ያለው ሰው ሚስት ያለው ሰው በምንም አይነት አግባብ አደለም። እንደዚህ ከሌላ ሴት ጋር መላላጥ ይቅርና ማለት ነው ከሌላ ሴት ጋር መላላጥ ይቅርና ያለሚስቱ ሚስቱ እውቅና ወጥቶ ምሳ መጋበዝ፣ ሻይ ቡና ማለት ራሱ እንደማይቻል ከሰሞኑ የወጣው የፍትሐብሔር ህግ ይደነግጋል። ለዚህ ደግሞ በባለፈው ጥሩ ማያያዣ የሚሆን ቪዲዮ አስገብቼላችኋለሁ። የምሬ ነው። ጠበቃ ሰብለ ሰብለ የሰራችውን ቪዲዮ ምናልባት ቲክቶክ ላይ ተመልክታችሁ የምታውቁ ከሆነ ይሄ አይቻልም በፍትሐብሔር ህግ የተደነገገ ጉዳይ ነውና በደንብ ያስቀጠዋል። ይሄ ልጅ ቢያንስ ማ እኔ ሩታ እግዚአብሔርን እደገፈሻለሁ ይሄንን ጉዳይ ወደ ህግ ምትወስጂ ከሆነ፣ ምክንያቱም የዚህን አይነት ጭምልቅና አያስፈልግም። ራስሽንም ሌላ አይነት ነገር ውስጥ እየከተትሽ ነው፣ ቤተሰቦችሽንም እያዋረድሽ ነው። እኔ ሌላ አይነት መንገድ ውስጥ እንድትገቢ ምናምን ሲሆን፣ በአግባቡ በትክክለኛው መንገድ ሄደሽ እነዚህ አንቺ ላይ የዚህን ያክል ጫና የሚያሳድሩ ልጆች መቀጣት አለባቸው ብዬ ስለማምን ነው ይሄንን ነገር እያልኩ ያለሁትና። መሄድ ባለብሽ አግባብ ሂጂ። ምናልባት ተነስተሽ ይሄ አለ አይደል ባለፈው የሰራሻቸውን አይነት ስህተቶች እንዳትሰሪ ነው ይሄንን ነገር እያልኩ ያሉት። ምክንያቱም ከኮመንት ጀምሮ በጣም በሚሰሩ ቪዲዮዎች ላይ አንቺን ለማነሳሳትና ና እልህ ይዞች ተነስተሽ ሄደሽ ሌላ ማ ይሁን ስህተት እንዳትሰሪ ነው ይሄንን ነገር እየተናገርኩ ያሉት። ሁሉም ነገር በአግባቡ ሲሆን መሄድ ባለብሽ መንገድ ሄደሽ ላደረጉች ነገር ትክክለኛ የሆነውን ቅጣት መቀጣት ስላለባቸው ነው። እኔ ትላንትናም ብያለኝ ይሄ ልጅ ቢታሰር ወደ ቀልቡ ይመለሳል እንጂ ሌላ ምንም ሊፈጠር የሚችል ነገር የለም። ወንድ ልጅ ነው። አንድ 15 ቀን ጠጣጠጣ አድርጎ ቢወጣ ወደ ቀልቡ ይመለሳል። እን ምን አይነት ነገር ነበር ሳደርግ የነበረው? ምክንያቱም ይህንን ነገር እያልኩ ያለሁት ቢያንስ አጠገቡ ላይ ሆኖ እንደዚህ እንደዚህ እያደረክ ያለው ነገር ትክክል አይደለም። እንዴ አስቡት፣ ባለትዳር የሆነን ወንድ አንዲት ሴት መታ አፈቅራሃለሁ ስትል አጀበው። እንዲህ እንዲህ እያሉ ምናምን ነገሮችን የሚያዩ ጓደኞች እኮ ናቸው ያሉ። ተው የሚለው እንኳን ሰው የለም። ና ቢያንስ ይሄ ልጅ ወደ ራሱ መመለስ መቻል አለበት። አይሚን ከነዚህ ልጆች ጋር ሆኖ ቀልቡ ተመልሶ እየሰራ ያለው ስህተት ይገባዋል ብዬ እንደኔ አላስብም። ና ከዚህ ጀርባ በጣም ብዙ ነገሮች አሉ። የምሬ ነው ያልተናገርኳቸው። ከልጅቷ የሰማቸው በጣም ብዙ ነገሮች አሉ የሚፈጠሩ ነገሮችን እኔ እና መናገር ያለብንን ነገር ደግሞ ለመናገር እንሞክራለን። ምክንያቱም እዚህ ጋር ከኛ አፍ የሚወጣው ነገር ሌላ ችግርን እንዳያስከትል ነው። ብዙ ነገሮችን ሰምተን እንዳልሰማ ላሽ እያለን ያለ ነው እንጂ በጣም ብዙ ነገር ሰምቻለሁኝ እኔ ማለት ነው። ምክንያቱም እዚህ ጋር ተወልዶ ያደጉበት ከተማ ስለሆነ በጣም ብዙ እነሱን የሚያውቅ ባኪስተሪያቸው ምናምን ብዙ ነገሮች አሉ። አሁን ከሄርሜላ ጋር ተያይዞ ራሱ ማለት ነው እና በጣም ብዙ ነገሮች አሉ። ምናልባትም ችግር እንዳይፈጥር ሲባል ነው ይሄ ነገር በዝምታ እየታለፈ ያለው። ለማንኛውም ግን እናንተ ቀድማችሁ ተፋቅራችሁ የጨረሳችሁትን ጉዳይ እንደ አዲስ መታችሁ እዚህ ጋር ለኛ ለማርዳት እየሞከራችሁ እንደሆነ ነው እኔ እየተሰማኝ ያለው ማለት ነው። ለማንኛውም ጀስት ቤተሰብ ይሄ የኔ ስሜት ነው። ልጅቷ ተነሳስታ የማይሆኑ ጭቅጭቆች ውስጥ እነዚያውን እነዚህ ልጆች አጋጣሚ ነው የሚፈልጉት። በቃ እሷን ስህተት ውስጥ የመጣል አጋጣሚ ነው የሚፈልጉት። እና በአግባቡ በትክክለኛው መንገድ ከህግ ጋር ተያይዞ የጀመረችው ጉዳይ ነበረ። ያንን አቁም አለች። በድጋሚ መቀጠል እንደምትፈልግ ከባለፈው ግርግር በኋላ ሰምቻለሁኝ። ያንን ነገር ለማስቆም በጣም ብዙ ሰዎች ከጎኗ ነው እንትን እያሉ እንደሆነ ሰምቻለሁ። ሶ ይሄ ሄዳ ከነሱ ጋር ሌላ ጸብ አፍላፊ ምናምን ንግግሮች ውስጥ ከምትገባ መሄድ ካለባት በትክክለኛው መንገድ ሄዳ ራሷን እንድታስከብር ምናምን ነው የኔ ሐሳብ ማለት ነው። ለማንኛውም የሚፈጠሩ ነገሮችን ምሽት በሚለቀቀው ቪዲዮ ላይ ለማየት እንሞክራለን ማለት ነው። ሶ ምሽት እንገናኝ። ይመቻችሁ።